በኦሮሚያ ክልል አርሲ ዞን ተወልዳ ያደገችው ወይዘሮ አልማዝ አበራ ነዋሪነቷ በአዳማ ከተማ ነው። አልማዝ በርካታ የንግድ ስራዎችን የምትሰራና አሁን ላይ በእንጨት ስራ ላይ ተሰማርታ የምትገኝ ብርቱ ሴት ናት። ብርቷ ሴት በብዙ ጠውረዶች የህይወት ፈተናዎችን አሳልፋለች። የንግድ ስራዎች ሰራ ነበረ። ከዛ ደግሞ የመንግስት ስራ መስራት ጀመርኩ። ያን አቁሜ ወደ ንግድ ተመለስኩኝ። ንግድ ስራዎች እየሰራው በመሃል 2013 የመኪና አደጋ ደረሰብኝ የመኪና አደጋ ከደረሰብኝ በኋላ 2013 14 15 ሕክምና ላይ ነበርኩ። ሕክምናዬን እየጨረስኩ ስመጣ ይህን ስራ እንደምሰራ የእኛ የቀበሌያችን ሰዎች አቁ ነበረ። ለምን አቆምሽ? ለምን አሰሪም ለምን ተውሻሉኝ? አበረታቱኝ። ያው ያለው ፋይናንስ ሕክምና ላይ ነበር። ብዙውን ነገር ያቆየሁት ያው ገንዘቡ። ከዛ እንደዚህ ቦታ አመቻቹልን። መስራት ትችላላችሁ፣ መለወጥ ትችላላችሁ አሉ። ቤተሰብ ጋር ተደረጀን። ይሄ ቦታ ተሰጠን። በደረሰባት የትራፊክ አደጋ ምክንያት ብዙ ዋጋ እንደከፈለችም ታነሳለች። ታታሪው አልማዝ የስራ መንፈሷን ከግብ ለማድረስ ዛሬም እየሰራች ትገኛለች። አይበገሬነቴን ያየ ሁሉም ድጋፍ አድርጎልኝ ትላለች። ብዙ ዘመዶች ረድተው መቋቋሚያ ሰጥተው፣ ከዛ በቀር ደግሞ ከባንክ ጋር የተያዘ ብድር ወስደምን ብለን እነኚ ማይክሮፋይናንሶች አግዘውን ማለት ነው። እንደኛ እንደ ክፍለ ከተማው ማለት ነው አገዙን። አንዳንድ ማሽኖች ገዛ ወደ ስራው ገባ ማለት ነው ያው ከዛ ካደጋው በኋላ እንደ ስራ አጥነት ቁጠረው። ግን ከዛ በፊት የነበረን ስራ ቀበሌ ውስጥ ምናምን ስለምንሳተፍ ያንን የሚያውቁ ሰዎች ረዱንና ወደዚህ ስራ ጠቅለን እንገባ አደረጉን። ያው የራሳችን ስራ እንጀመርም ማለት ነው። በብዙ ፈተናና ውጣ ውረድ ያለፈችው አልማዝ ትልቅ ኃላፊነት ወስዳ አሁን ላይ ከራሷም አልፋ ብዙዎችን ትረዳለች። ወደ አርሲ እየሄድን ነበር ከታላቅ እህቴ ጋር፣ እሷ አጋጣሚ አብረን ነበርን። እሷ አረፈች፣ እኔ ተረፍኩኝ። እኔ አሁን እንደምታይ ጤነኛ እጄ ብቻ ነው ይመስለው፣ ግን ይሄ ሙሉ ብረት ነው ይሄን ብረት ነው። 35% ነው ንጹህ አካል ያለኝ ግን ሰራለሁ፣ አይምሮ ይሰራል። ብዙ የእሷን ልጆች ሶስት አስተዳድራለሁ የራሴ ሶስት አስተዳድራለሁ፣ የዘመር ልጅ ደግሞ ሁለት ማስተምራቸዋለሁ አንድ ላይ ስምንት ልጆች አስተዳድራለሁ ማለት ነው። አሁን ላይ የአልማዝ ስኬት በራስ ፍሬያማነት የተገደበ ብቻ ሳይሆን ለብዙ ወጣቶች የስራ እድል መፍጠር የቻለች ነች። እኔ እንግዲህ አሁን በእኛ ስር ቋሚ ሰራተኛ አምስት አሉ። በመሃል ደግሞ ያው የስራው ባህሪ ማለት ነው። ሁለት ቀን ሰርተው ሌላው ደግሞ ግንዱ መጥቶ ተዘጋጅቶ ደግሞ ወደ ስራ የሚገቡ በሳምንቱ ለቀስ ሶስት ቀን የሚሰሩ ደግሞ ሶስት ልጆች አሉን። አጠቃላይ ወደ ስድስት ሰባት ልጆች ከማህበራችን ውጭ ስራ ውስጥ አሳትፈን እየሰሩ ይገኛሉ እና በአልማችን ስር ነው የምንሰራው። ለእኛም የስራ እድል ፈጥራልናለች እና ያው እኔ ብቻ ነው የምኖረው፣ ግን ያው የስራ እድል ፈጥራለን ራሳችን የምንፈልገው ለራሳችን አልፈለ ቤተሰብ የምንድንተርፍ የስራ ዕድል ፈጥራልናለች። ቤተሰቤን፣ እናቴን አግዛለሁ። የትኛውም ሰው ካሰበበት ዓላማና ግብ ለመድረስ ምንም እንደማይበግረው ማሳያነቱን ሕያው ምስክርም ናት።